የኢትዮጵያ አየር መንገድ ያመቱ የቢሊዮኖች ዶላር ስኬት፣ የአፍሪካን ሰማይ የተቆጣጠረው አየር መንገዳችን፣ አዲስ የድል ጉዞ። የአፍሪካ ኩራት፣ የዓለም ኮከብ የሆነው የኢትዮጵያ አየር መንገድ ከትንሽ ጅማሮ ተነስቶ ከ78 ዓመታት በላይ ገናናነቱን አስቀጥሎ ዘልቋል። ይህ ተቋም ዝም ብሎ የአየር መንገድ ተቋም ብቻ አይደለም፣ የሀገር ምልክት የትውልድ ቅብሎች ገናናና ና የላቀ የደንበኞች አገልግሎት ማሳያም ጭምር ነው። ተፎካካሪዎቹ በስራ ቆታቸው በሴራ ማሸነፍ ከሚፈልጉበት የዓለም አቪዬሽን ገበያ ውስጥ የኢትዮጵያ አየር መንገድ ፈተናዎችን በጥበብ አልፎ በአስተማማኝነቱና በላቀ አገልግሎት ግንባር ቀደም ሆኖ ዛሬም ቀጥሏል። የአፍሪካን ሰማይ የተቆጣጠረው የኢትዮጵያ አየር መንገድ በዘንድሮ 2017 በዘጠነኛ ወር አለምን ሁሉ ያስደመመ በገቢ በመዳረሻ ብዛት እንዲሁም ደግሞ እጅግ ዘመናዊ የሆኑ አውሮፕላኖችን በመጠቀምና ና በአቪሽኑ ዘርፍ የማይታመኑ ለውጦችን አሳይቷል። በመሆኑም ታዲያ በዛሬው መሰናዷችን ከአውሮፕላን ማብረር አልፎ የ5 ቢሊዮን ዶላር የአህጉራችን ግዙፍ ኤርፖርት ሲቲ ግንባታ የጀመረው አየር መንገዳችን በመገባደል ላይ ባለው በዘንድሮ ዓመት 2017 ምን ያህል የማይታመን አመታዊ ገቢ እንዳገኘ፣ አዲሱ የመዳረሻዎችን ቁጥር ምን ያህል ደንበኞችን እንዳስተናገደ፣ ብሎም ደግሞ ስለ አየር መንገዳችን የወደፊት ትልልቅ እቅዶች በዝርዝር የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆዩ። በቅድሚያ ለቻነላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻነላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡን ይወዳሉያል። ወደ መረጃው እናሸጋግራችሁ። እየተገባደደ በሚገኘው የበጀት አመት በ9 ወር 5.6 ቢሊዮን ዶላር ገቢ ማግኘቱን የኢትዮጵያ አየር መንገድ አስታወቀ። ገቢው ካለፈው አመት ጋር ሲነጻጸር የ8 በመቶ እድገት ማሳየቱም ነው የተነገረው። በዘጠኝ ወር አየር መንገዱ 14.5 ሚሊዮን መንገደኞችን ማጓጓዙን ጠቅሶ ካለፈው ዓመት ጋር ሲነጻጸርም የ13 በመቶ እድገት ማሳየቱም ነው የተነገረው። አየር መንገዱ በ2017 በጀት ዓመት በመጀመሪያዎቹ ዘጠኝ ወራት ውስጥ የበረራ አድማሱን ለማስፋፋት በያዘው እቅድ መሰረት አራት አዳዲስ መዳረሻዎችን በመክፈት የዓለም አቀፍ የበረራ መስመሮችን አሳድጓል። በተጨማሪም አስር አዳዲስ አውሮፕላኖችን ከአምራቾች ተረክቦ ወደ ስራ ማስገባቱም ይታወቃል። በልዩ ሁኔታ ኤርባስ ኤ350-1000 የሚባለውን አውሮፕላን ለመጀመሪያ ጊዜ በአፍሪካ ምድር ማስገባት መቻሉም ተገልጾ አየር መንገዱ የድርጅቱን ቀጣይ እድገት የሚደግፉ መሰረተ ልማቶችን ሲያከናውን መቆየቱም ተነግረዋል። የቦሌ ዓለም አቀፍ አውሮፕላን ማረፊያ በመንገደኞች እየተሞላ በመምጣቱ አዳዲስ ኤርፖርቶችን ለመገንባት ከፍተኛ እንቅስቃሴ ሲደረግ መቆየቱም የሚታወቅ ነው። የኢትዮጵያ አየር መንገድ ራዕይ 2035 በሚል የረዥም ጊዜ የእድገት እቅድ ወጥኖ ሰፋፊ ስራዎችን እያከናወነ መሆኑንም ዋና ስራ አስፈጻሚ ገልጸዋል። እንዲሁም አየር መንገዱ በሰኔ ወር ሁለት ኤርባስ ኤ350-900 አውሮፕላኖችን እንደሚረከብና በህንድና በተባበሩት አረብ ኤሚሬትስ ሁለት አለም አቀፍ አዲስ የበረራ ጣቢያዎችን ለመክፈት እቅድ እንዳለውም ተነግሯል። የኢትዮጵያ አየር መንገድ በቢሾፍቱ ለሚገነባው ግዙፍ ኤርፖርት ሲቲ የዝግጅት ስራ እየሰራ መሆኑን የተናገሩት ዋና ስራ አስፈጻሚው የአየር ማረፊያ ግንባታውን በመጪው ዓመት ህዳር ወር ላይ ለማስጀመር መታቀዱም ተነግረዋል። በተጨማሪም የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማስፋፋት አዳዲስ ኤርፖርቶችን በመገንባት ላይ መሆኑና ሁለት አየር መንገዶች በሚቀጥሉት ሁለት ወራት ውስጥ እንደሚጠናቀቁም ተነግረዋል። የቅርብ ጊዜም አንጋፋ አየር መንገዳችን በአመታዊ ፓሴንጀር ቾይስ አዋርድ 25 የዓለም ሀገራት ኮከብ የአየር መንገድ ደረጃ እውቅናና ሽልማት አግኝተዋል። ይህ የአለም አራት ኮከብ የአየር መንገድ ሽልማት ከአንድ ሚሊየን በላይ ከተረጋገጡ ጉዞዎች ከበረራ በኋላ ከመንገደኞች በተሰጡ ጽሑፎች መሰረት የሚበረከት ትልቅ ሽልማት መሆኑንም አየር መንገዱ ይፋ አድርጓል። ሽልማቱ በአቪዬሽኑ ዘርፍ ትልቅ ስፍራ የሚሰጠው አለም አቀፍ እውቅና መሆኑም ተነግሯል። አየር መንገዱ በዚህ የሽልማት አሰጣጥ መራ ግብር ላይ በተጨማሪም በምርጥ የበረራ ላይ መስተንግዶ፣ በምርጥ የበረራ ላይ መዝናኛ አገልግሎት፣ በምርጥ የበረራ ላይ የምግብና መጠጥ አገልግሎት፣ በምርጥ የአውሮፕላን ውስጥ መቀመጫ ምቾት እንዲሁም ደግሞ በምርጥ የበረራ ላይ ገመድ አልባ ኢንተርኔት አገልግሎት ዘርፍ ከአፍሪካ ምርጡ አየር መንገድ በመሆንም ተሸልመዋል። በመሆኑም ታዲያ ይህ ለአየር መንገዳችን የተሰጠው ዓለም አቀፍ ሽልማት ለአየር መንገዳችን ስምና ዝና ብሎም ደግሞ ለሀገራችን አቪዥን ዘርፍ የሚያበረክተው አስተዋጽኦ እጅግ የጎላ መሆኑም ይነገራል። በተጨማሪም ደግሞ ለአየር መንገዳችን ለወደፊት ተስፋም ትልቅ በር ከፋች መሆኑም ተገልጿል። በመሆኑም አየር መንገዱ ከዚህ የበለጠ ጠንክሮ በመስራት አሁንም ሌሎች በርካታ ዓለም አቀፍ እውቅናዎችና ተጨማሪ ሽልማቶችን ለመቀዳጀት በርካታ አዳዲስ እቅዶችን በመወጠን በመስራት ላይ ይገኛል ይገኛል። ይህም አየር መንገዱ በዘንድሮ 2017 በጀት ዓመት የካርጎ አገልግሎቱን ከ10 በመቶ በላይ ለማሳደግ አቅዶ እየሰራ ሲሆን እንዲሁም ደግሞ አየር መንገዱ የካርጎ ጭነት አገልግሎት የሚሰጡ 16 ግዙፍና መካከለኛ አውሮፕላኖች እንዳሉት ጠቅሶ በቀጣይም በተቀላጠፈ ሰፊ መዳረሻ የላቀ አገልግሎት ለመስጠት እየሰራ መሆኑንም ገልጸዋል። ባሳለፍ ነው በ2016 በጀት ዓመት ከ758000 ቶን በላይ ጭነት ተጉዞ ካጠቃላይ ገቢው የካርጎ ዘርፍ 1.5 ቢሊዮን ዶላር ገቢ መገኘቱም የሚታወስ ነው። በተጨማሪም አየር መንገዱ ሌላ እንደ ትልቅ እቅድ የያዘውም አውሮፓውያን አቆጣጠር በ2035 ዓመታዊ ገቢውን 25 ቢሊዮን ዶላር ለማድረስና በአመት 67 ሚሊዮን መንገደኞችን ለማጓጓዝ ራእይ ሰንቆ እየሰራ መሆኑም ይታወቃል። በ2016 በጀት ዓመት በ50 ሚሊዮን ዶላር ያስገነባው ዘመናዊ የኢ-ኮሜርስ የጭነት አገልግሎት ማዕከል ቀልጣፋ አገልግሎት እየሰጠ ሲሆን በቀጣይም የኢኮሜርስ አገልግሎትን እያሰፋ እንደሚሄድም ተነግሯል። አሁን ላይ የኢትዮጵያ ባንዲራ ተሸካሚ የሆነው አየር መንገዳችን ከ147 አውሮፕላኖች በላይ ያሉ ሲሆን እኚህ አውሮፕላኖቹ በ169 ዓለም አቀፍ መዳረሻዎችና በ22 የሀገር ውስጥ መስመሮች አገልግሎታቸውን ተደራሽ በማድረግ ላይ ናቸው። በመሆኑም ታዲያ የአፍሪካው ግዙፍ አየር መንገዳችን እኚህን ከላይ የጠቀስናቸውን ትልልቅ እቅዶች ለማሳካት በዋናነት በርካታ ትልቅ ግዙፍ ግንባታዎችንና በርካታ ስራዎችን በማከናወን ላይ ሲሆን ላብነትም የኢትዮጵያ መንገድ መንገድ የኢትዮጵያ አቪሽን ኢንዱስትሪ በአየር ትራንስፖርት አገልግሎት ብቻ ታክሎ ከቆየበት ወደ አውሮፕላን መለዋወጫ አምራችነት እንዲስፋፋ የሚያስችል ከአህጉራችን አፍሪካ ግዙፍ የአውሮፕላን መለዋወጫና ማምረቻ ፋብሪካ ሊገነባ መሆኑም ይታወቃል። በዚህ የአህጉራችን ግዙፍ ፋብሪካም የአየር ትራንስፖርትና የኤርፖርቶች ልማት፣ የአውሮፕላን ክፍሎችን ማምረት፣ አጠቃላይ የአቪሽን አገልግሎት ሽፋን፣ የአቪሽን መመሪያዎችን ማሻሻል፣ ጥገና፣ እንዲሁም ደግሞ የግሉ ዘርፍን ተሳታፊነት ማሳደግ የመሳሰሉ ዘርፎች በስፋት እንደሚከናወንበትም ተገልጿል። በተጨማሪም ደግሞ አየር መንገዱ አመታዊ ገቢ ለማሳደግና ተደራሽነቱን ለመጨመር ብሎም ደግሞ ተወዳዳሪነቱን ለማሳደግ በአፍሪካ አህጉር የመጀመሪያና ከ350 እስከ 410 መንገደኞችን ማሳፈር የሚያስችለውን ግዙፍ አራት ኤርባስ አውሮፕላኖችን በቅርቡ እንደሚረከብም ታውቋል። አየር መንገዱ ቅርብ ጊዜም ከአውሮፕላን አምራች ድርጅት ኤርባስ ያዘዘውን ኤ350-1000 በመባል የሚታወቀውን ግዙፍ አውሮፕላን መረከቡና ወደ ስራ ማስገባቱም የሚታወቅ ነው። እዚህም በተጨማሪ አየር መንገዳችን እጅግ ዘመናዊና አዳዲስ አውሮፕላኖችን ማስገባቱም የሚታወቅ ነው። ከትንሽ ጅማሮ ተነስቶ የኢትዮጵያ አየር መንገድ ከ78 ዓመታት በላይ የአፍሪካ ኩራትና የዓለም ብርሃን ሆኖ ቆይቷል። እንደሚታወቀውም የኢትዮጵያ አየር መንገድ አዲሱን የኤርፖርት ሲቲ ግንባታ በሚቀጥለው ዓመት መጀመሪያ ላይ እንደሚያስዘምረውም ተነግሯል። መንገዱ በፍጥነት እያደገ የመጣውን የደንበኞች ቁጥር ታሳቢ በማድረግ ዘመናዊና ግዙፍ የኤርፖርት ከተማ ግንባታ እንደሚያከናውን ከሶስት ዓመት በፊት ይፋ ማድረጉም የሚታወስ ነው። በኦሮሚያ ክልል ከቢሾፍቱ ከተማ ጥቂት ወጣ ባለ ስፍራ ላይ እንደሚገነባ የተገለጸው ይህ ግዙፍ ሜጋ ኤርፖርት ዘመናዊ ሆቴሎች፣ ከቀረጥ ነጻ የግብይት ስፍራና የካርጎ የሎጂስቲክስ ማዕከል እንደሚኖረውም ተነግሮለታል። የአውሮፕላን ማረፊያው ግንባታ ሲጠናቀቅ በአመት መቶ ሚሊየን መንገደኞችን የማስተናገድ አቅም እንዳለውም ተገልጿል። ፕሮጀክቱ በአጠቃላይ አምስት ቢሊየን ዶላር በጀት የተበጀተለት ሲሆን በአምስት አመት ውስጥ ገንብቶ ለማጠናቀቅም እቅድ ተይዟል። ፕሮጀክቱ እንደ አስፈላጊነቱ በሁለት ምዕራፍ ተከፋፍሎ ሊገነባ እንደሚችልም ጠቁመዋል። አዲስ የሚገነባው ኤርፖርት ሲቲ ለአዳማ ኢንዱስትሪ ፓርክና ለሞጆ ደረቅ ወደብ ቅርብ በመሆኑ ትልቅ የኢንዱስትሪያል ሎጂስቲክስ ማዕከል እንደሚሆንም ተገልጿል። የኢትዮጵያ አየር መንገድ በተለያየ ጊዜ የበርካታ ሽልማቶች ባለቤት መሆኑም የሚታወቅ ሲሆን አየር መንገዱ በምርጥ የበረራ መስተንግዶ፣ መዝናኛ፣ ምግብና መጠጥ፣ ምቾት እንዲሁም ደግሞ በገመድ አልባ የኢንተርኔት ዋይፋይ አገልግሎት ዘርፍም በተለያዩ ጊዜ ሽልማቶችን ወስዷል። የኢትዮጵያን ባንዲራ ከፍ አድርጎ የሚያሳየውና የስታር አሊያንስ አባል የሆነው ስመገናኙ የኢትዮጵያ አየር መንገድ በአፍሪካ ስኬታማና እጅግ ትርፋማ በመሆኑ አየር መንገዱ ከአፍሪካ አየር መንገዶች ልቆ የሚገኝ ነው።